ጤና ይስጥ ለን እንደምን አመሻችሁ። የተወደዳችሁ ተመልካቾቻችን የኢቲቪ 57 የቢዝነስ ዜናዎቻችን እነሆ ተጀምሯል። ከዜናዎቹ ጋር ሪሳሎ ሆንኝ አብራችሁን ቆዩ። ኦሮሚያ ባንክን እናመሰግናለን። የከባቢ ምርት የወል ባለቤትነት መብትን ማረጋገጥ የሚያስችል ረቂቅ አዋጅ በመዘጋጀት ላይ መሆኑ የኢትዮጵያ አእምሯዊ ንብረት ባለስልጣን አስታወቀ። የመልክዓ ምድር አመላካች ምርቶች ጥበቃ ስርዓትን ለመገንባት የሚያግዝ ዓለም አቀፍ ጉባኤ በአዲስ አበባ ተካሂዷል። ሳራ ኃይለሥላሴ ተጨማሪው ተጨማሪ ይዛለች። ኢትዮጵያ ውስጥ የመልክዓ ምድራዊ አመላካች ምርቶች ጥበቃ ስርዓት ያለመኖሩን ተከትሎ አምራቾችም ሆኑ ገዢዎች ተገቢው ተገቢውን ጥቅም ሳያገኙ ቆይቷል። የኢትዮጵያ አእምሯዊ ንብረት ባለስልጣንም ይህን ችግር መቅረፍ የሚያስችለውን አዋጅ በማርቀቅ ላይ ነው። ከአሁን በፊት እንደሚታወቀው የግለሰብ መብት ነው አይደለም፣ እነ ኮፒራይት እነ ፓተንት ምናምን ብታያቸው፣ ይሄ ደግሞ የወል መብት ነው የሚሰጠው። እዛ ካርታ ላይ የአርባ ምንጭ ሙዝን የሚያመርቱ አምራቾች በጋራ የሚወስዱት መብት ነው። አምራች ማህበረሰብ በአካባቢው ተደራጅቶ ያለውን ሀብት ለማስተዋወቅና ለገበያ እንዲያቀርብም በኢትዮጵያ አእምሯዊ ንብረት ባለስልጣን በመሰራት ላይ መሆኑ ተገልጿል። ከተለያየ የሀገሪቱ ክፍል በአዲስ አበባ ተገኝተው ምርታቸውን በማስተዋወቅ ላይ ያገኘናቸው አምራቾችም ይህን ይናገራሉ። ገበሬዎች ቡና ሲያመጡ ጥራቱን ጠብቆ ሰራተኛ ለዛ ሲሰራ በጣም ኳሊቲን የጠበቀ ቡና ለመስራት ነው ያ ቡና ዋና አላማችን። ሙቀት ማይበዛበት ቡና ፐርፌክት ነው። ለምን አሁን ይሄ ቡና የሃይላንድ ቡና ነው። ሃይላንድ ቡና በቢን ሳይዝ ነው የሚታወቅ ለምሳሌ ስሞል ቢን ሳይዝ ያላቸው ቡናዎች ምንድ ነው ሃይላንድ ስለ አነስ ያለ መጠን ጣፋጭ ቡና ናቸው። ብዙ ጊዜ ስለዚህ ከፍተኛ አካባቢ ቡናዎች ነው። አሁን ሀማሾ፣ አረበጎና፣ ጋታ የሚባሉት የሲዳማ ሀገር ውስጥ ያሉ ቀበሌ ናቸው እና እነዚህ ከዛ አካባቢ የመጡ ቡና ናቸው። ቡና በሃይላንድ በሆነ ቁጥር ሞር ፍሌቨር አለ። ይሄ የገተሜ ማር ነው። ጌተመ ደግሞ ዛፉም ይሄ ነው፣ ፍላወሩ ማለት ነው። እንደ አካባቢያችን ይለያያል። አሁን የገተመ ማር ሲባል ጌተመ አንድ ነው፣ የአየር ሁኔታ ጂኦግራፍ ልካል ኤሪያው ይለያያል ማለት ነው። በዚህ የተጣራ ንጹህ ማር የጌተመ ማር ይዘን ነው ጥራትና ብዛት ያለው ምርት አመርተን ከዓለም ገበያ ጋር መወዳደር ነው እቅዳችን። የመልክዓ ምድራዊ አመላካች ምርቶች ጥበቃ መብትን የሚያስጠብቀውና በረቂቅ ሂደት ላይ ለሚገኘው አዋጅ ሀሳብ ለማሰባሰብ የሚያግዝ ዓለም አቀፍ ጉባኤም በአዲስ አበባ በመካሄድ ላይ ነው። የጂኦግራፊክ ኢንዲኬሽን ወይም የመልክዓ ምድር አመላካች ይባላል። አንዱ የአእምሯዊ ንብረት ዘርፍ ነው። ስለዚህ ይህንን አሰራር ኢትዮጵያ ውስጥ አምጥቶ በዛ በምርት ሰንሰለቱ ውስጥ ያሉ እዚህ የጋበዝናቸው ሀሳቡን እንዲረዱትና ወደፊት ለምናወጣው የህግ ማዕቀፍ ግንዛቤ እንዲኖራቸው ወደፊት ምርቶቹን ለምዝገባ ለማዘጋጀት ነው። ጉባኤውም የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላን ጨምሮ የዓለም አቀፉ የአእምራዊ ንብረት ተቋም ዋና ዳይሬክተር ጀነራል ዳርን ታንግ ተገኝተዋል። በማክሮ ኢኮኖሚ ማሻሻያ መተግበሪያ የጀመረው ገበያ መር የውጭ ምንዛሬ ተመን ስርዓት በህጋዊ መንገድ የሚላከውን ሬሜታንስ እንዲሻሻል ማድረጉን የኢትዮጵያ ዲያስፖራ አገልግሎት አስታወቀ። በበጀት ዓመቱ ዘጠኝ ወራት ከ5 ቢሊዮን የአሜሪካ ዶላር በላይ ሬሚታንስ ወደ ሀገር ውስጥ መላኩም ተገልጿል። ቅድስት ማሞ ተጨማሪውን ይዛለች። መንግስት በተለያየ የዓለም ሀገራት የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ያፈሩትን ሀብትና እውቀት በሀገራቸው ኢንቨስት በማድረግ ተጠቃሚ የሚሆኑበትን ሁኔታ ሲያመቻች ቆይቷል። በተደረጉ የምጣኔ ሀብት ማሻሻያዎችም የዲያስፖራ ኢንቨስትመንትና ሬሚታንስን ለማሳደግ ትኩረት ተሰጥቷል። የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ እንደተናገሩት በማክሮኢኮኖሚ ማሻሻያው ገበያ መር የውጭ ምንዛሬ ተመን ስርዓት መተግበሩ በባንኮችና በትዩ ገበያው መካከል ያለውን የምንዛሬ ልዩነት በማጥበብ በህጋዊ መንገድ የሚላከውን ገንዘብ እንዲጨምር አድርጓል። ባለፈው አመት ሙሉ አመት የተላከው አራት ነጥብ አራት ቢሊዮን አሜሪካን ዶላር ነበር። በዚህ ዓመት በዘጠኝ ወር የተላከው አምስት ነጥብ አንድ ቢሊየን የአሜሪካን ዶላር ነው። ህጋዊ መንገድ የመላኩ ሁኔታ በጣም ጨምሯል። የሆነበት ዋናው ምክንያት ብለን የምናምነው የውጭ ምንዛሬው ወደ ገበያ የተቀራረበ ማሻያ በመደረጉ ነው። የኢትዮጵያ ሰነደ መዋለ ንዋይ ገበያ መከፈት ዲያስፖራው በአካል መገኘት ሳያስፈልገው ካለበት ሆኖ በዲጂታል መንገድ አክሲዮን በመግዛትና በመሸጥ ኢንቨስት ማድረግ የሚችሉበት እድል መፈጠሩን ጠቁሟል። ኢንቨስትመንት ዘርፍ ያለውን የማስፋፋት አዳዲስ የመምጣት ሁኔታው እየቀጠለ ነው ያለው ማለት ነው። የውጭ ባለሀብቶችም ጭምር በፊት ባልተፈቀዱ የስራ መስኮች ላይ እንዲገቡ እየተደረገ ያለበት ሁኔታ ስላለ፣ አንዳንድ ዳያስፖራዎች ደግሞ ካላቸው ትውውቅና በአንድ ኩባንያ ውስጥም ከውጭ ባለሀብቶች ጋር አብረው በመስራት ላይ ከመሆናቸው ጋር ተያይዞ የሚሰሩበትን ተቋም ኩባንያ ጭምር ይዘው የመጡ ሁለት ትላልቅ ኩባንያዎች አሉ። አንድ ከእንግሊዝ የመጣ አለ፣ አንድ ከፈረንሳይ እንደዚሁ። ዳያስፖራዎቹ ያመጧቸው ማለት ነው። በአውሮፓ የዲፌንድ ኢትዮጵያ አብይ ኮሚቴ አባልና በጣሊያን የሚኖሩት ኪያ ነጋሽ በሀገራዊ ፕሮጀክቶችና ብሔራዊ ጥቅሞች ላይ ከኢትዮጵያ ኤምባሲ ጋር በቅርበት እየሰሩ መሆኑን ተናግረዋል። የሀገር ናሽናል ኢንትረስቶች በጊዜው እየተነሱ ያሉ የባህር በር ጉዳይ ጥያቄዎች አሉ። በጣም ብዙ ነገር አለና እሱን እሱን ከኢትዮጵያዊነት ጋር የተያያዘ ነገር ከሀገር ጋር የተያያዘ ነገር ስለሆነ ትኩረታችንን የኢትዮጵያ ናሽናል ኢንተረስት ላይ አድርገን በሱ ጉዳይ ወደ ኋላ ባንል፣ ሁላችን ሁሉም ኢትዮጵያዊ በአንድነት በአንድ ላይ በጋራ ቆመው የኢትዮጵያ ናሽናል ኢንተረስት ጉዳይ ይመለከተኛል ማለት አለብን። የኖርዌይ ነዋሪ የሆኑት አቶ ካሳሁን ገድሉ በበኩላቸው የአረንጓዴ አሻራን ጨምሮ የሀገርን ልማት የሚያፋጥኑ ፕሮጀክቶችና ብሔራዊ ጥቅምን የሚያስጠብቁ ስራዎች ላይ እየተሳተፉ መሆናቸውን ገልጸዋል። ኢንቨስትመንትና ኢዝ ኦፍ ዱይንግ ቢዝነስ ምናልባት የዛሬ ሁለት ዓመት አዲስ አበባ በነበርኩ ጊዜ ከነበረው እና ከአንድ ከሁለት ወር በፊትም አዲስ አበባ ነበርኩኝ አሁን ካየሁት አንፃር ካየ ነው፣ በጣም መሻሻሎች አሉ። ለዚህ እየተሰሩ ያሉትን ስራዎች ሪኮግናይዝ ማድረግ ያስፈልግ። ዘገባው የኢዜአ ነው። በታክሲ ተርሚናሎች ላይ የሚስተዋሉ ችግሮችን ለማስተካከል እና ነባር ተራ አስከባሪዎችን ከፍ ወዳለ ደረጃ ለማሸጋገር እንዲሁም ለከተማ ወጣቶች የስራ እድል ለመፍጠር የአዲስ አበባ ከተማ አስተዳደር አዲስ ደንብ አጽድቆ ወደ ስራ መግባቱ ይታወሳል። በደንቡ መሰረትም የከተማ የስራና ክህሎት ቢሮ ነባር ተራ አስከባሪዎች ወደ ተለያዩ የስራ መስኮች የሚሸጋገሩበትን ሁኔታ በማመቻቸት አዲስ የተርሚናል ኢንተርፕራይዞችን አደራጅቶ ስራ አስጀምሯል። ዛሬ ስራ የጀመሩት ወጣቶች ቁጥር 996 ሲሆን ከአሁን በፊት የስራ ዕድል ያልተፈጠረላቸው መሆኑ በስራና ክህሎት ቢሮ በኩል ተለይቶ በ87 ኢንተርፕራይዞች እንዲደራጁ መደረጉ ተነግሯል። ወጣቶቹ በተለያዩ የከተማ አካባቢዎች ስራ የማስከበር የተርሚናሎችን ደህንነት የመጠበቅና የመቆጣጠር ስራ እያከናውናልም ተብሏል። የአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ የአዲስ አበባ ከተማ ትራንስፖርትና የሰላምና ጸጥታ አስተዳደር ቢሮ ወጣቶችን ለማደራጀት በቅንጅት መስራታቸው ተመላክቷል። ነባር ተራ አስከባሪዎች በመረጡት የሞያ መስክ እንዲሰማሩ ቢሮ አስፈላጊውን ድጋፍ እንደሚያደርግ በምክትል ማድረግ በምክትል ከንቲባ ማዕረግ የስራና ክህሎት ቢሮ ኃላፊ አቶ ጥራቱ በየነ ተናግረዋል። የክፍያ ስርአቱ በዲጂታል እንደሚሆን የተገለጸ ሲሆን፣ ሀያ በመቶ ለመንግስት ገቢ 30 በመቶ ተቀማጭና 50 በመቶ ደግሞ ተንቀሳቃሽ ወጪ መሆኑ ተገልጸዋል። በቤኒሻንጉል ጉሙዝ ክልል በኢንቨስትመንት ዘርፍ የግል ባለ ሀብቶች እያደረጉ ያለው ተሳትፎ የሚበረታታ መሆኑ የኢትዮጵያ ኢንቨስትመንት ኮሚሽን አስታወቀ። የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር ዝናቡ ይርጋ እንደገለጹት ባለ ሀብቶች የክልሉን የተፈጥሮ ሀብት በመጠቀም በኢንቨስትመንት ዘርፍ በመሰማራታቸው ለክልሉ የኢኮኖሚ አቅም መጠናከር ያግዛል ተብሏል። ክልሉ በሁሉም አማራጮች ለኢንቨስትመንት ምቹ መሆኑን የተናገሩት ምክትል ኮሚሽነሩ በቀጣዩም ዘርፉን በቴክኖሎጂ በማዘመን ከዘርፉ የሚገኘውን ጥቅም ማሳደግ ላይ ትኩረት ሊደረግ እንደሚገባ ተናግሯል። በተለይም የክልሉን ሕብረተሰብ ተጠቃሚ የሚያደርጉ የኢንቨስትመንት ስራዎች በሁሉም አካባቢ ሊስፋፋ እንደሚገባም ጠቁመዋል። ወደ ውጭ ምንዛሪና ዓለም አቀፍ ገበያ መረጃ ስናልፍ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላር በ131 ብር እየተገዛ በ133 ብር ከ62 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካ ዶላር በ131 ብር ከ95 ሳንቲም እየገዛ በ134 ብር ከ95 ሳንቲም እየገዛ በ134 ብር ከ59 ሳንቲም እየሸጠ ነው። እነዚህንና ሌሎች አለም አቀፍ የድፍድፍና የተያያዥ የግብይት መረጃዎችን አብረን እንከታተል። ተመልካቾቻችን ለኢቲቪ 57 የቢዝነስ ዘገባዎቻችን እነዚህ ነበሩ። ከኛ ጋር ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።